ሀይ ጋይዝ፣ እንዴናችሁ? እንኳን እንደናቆያችሁልኝ። ትናንትና ማታ የአፕል ደብሊው ደብሊው ዲሲ የ2025 ኢቨንት ነበረ። በኢቨንቱ ላይ አዲሱን የሶፍትዌር ጀኔሬሽኖቻቸውን አናውንስ አድርገዋል። ስለዚህ በዋነኝነት እና በትኩረት የምናየው አይኦኤስ ላይ ነው። በዛውም ሌሎቹንም ኦኤሶች ነካነካ አድርገን እናልፋለን። ስለዚህ ቪዲዮውን ከመጀመራችን በፊት ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ እንዳትረሱ፣ በዛውም ላይክ ማድረጋችሁንም እርግጠኛ ሁኑ፣ ምክንያቱም ይጠቅማል። እንቀጥል። በመጀመሪያ ደረጃ ያሳዩት ትልቁ ለውጥ የስም መለወጥ ነው። ማለትም መጀመሪያ iOS 18 ነበረ። ስለዚህ የዘንድሮ iOS 19 ይሆናል ብሎ ነበረ ሲጠበቅ የነበረው ግን እነሱ ወደ iOS 26 ቀየሩታል። ለምን? ምክንያቱም iOS ከዓመቱ ጋራ እኩል እንዲሄድ ለማድረግ ማለትም ይሄ iOS 126 የሚጠበቀው ለ2026 ስለሆነ አንድ ላይ ከዓመቱ ጋራ እኩል እንዲሆን iOS 26 macOS 26 ዋች ኦኤስ 26 ቪዥን ኦኤስ 26 እንደዛው አይፓድ ኦኤስም 26 አድርገውታል። በመጀመሪያ ላይ ያሳዩት አይኦኤስን ነበረ። ይሄ አይኦኤስ 26 ከአይኦኤስ 7 ጀምሮ ያን ያህል ብዙም ያልተለወጡ ነገሮች ነበሩ፣ ግን ይሄኛው አይኦኤስ 26 ላይ በጣም ትልቅ ለውጥ ነው የተደረገው ማለት ነው። ስም ራሱ ሰይሞታል። እሱም ሊኩዊድ ግላስ ብለው ነው ዲዛይናቸውን የሰየሙት። ሁሉም ኢንተርፌስ ዩአዩ ማለት ነው የመስታወት ነገር ነው የሚመስለው። ማለትም ከኋላ ያለውን ነገሮች ትራንስፓረንት ያደርጋል እንደ መስታወት አይነት ሪፍሌክሽኖችም ዩአይ በጣም ብዙ አፕሊኬሽኖች ውስጥም ሆም ስክሪን ላይም ሎክ ስክሪን ላይም በጣም ለውጥ አምጥተዋል። ለምሳሌ አይኦኤስ ለውጥ የታየባቸው ነገሮች መካከል ሎክ ስክሪን እና ሆም ስክሪን ነው። ማለትም ሎክ ስክሪን ላይ ብዙ ነገር ተቀይሯል። ለምሳሌ እናንተ የምትፈልጉትን ፎቶ ትሪዲ እንዲሆን ማድረግ ትችላላችሁ። እናንተ ፖርትሬት ያለው ፎቶ ለምሳሌ ስታደርጉ እንደዚህ ትሪዲ ማድረግ ትችላላችሁ። እናንተ ሰዓቱንም ስታይሉንም ልክ እንደ አልኩት ትራንስፓረንት ሊክዊድ ግላስ ዲዛይናቸውን እዚህ ላይ ሎክ ስክሪኑ ላይም ታያላችሁ። ማለትም ታች ያሉትን የፍላሽ አይኮኖች የአፕሊኬሽን የተለያዩ አፕሊኬሽኖችን አይኮኖች ማድረግ ትችላላችሁ። ለምሳሌ የፍላሽ እና የካሜራው ልክ እንደ መስታወት ትራንስፓረንት እና ሪፍሌክሽን ምናምን አለው። ሰዓቶቹም ልክ እንደዛው፣ ሰዓቱንም ከስተማይዝ ማድረግ ትችላላችሁ። ሌላው ደግሞ እናንተ ያደረጋችሁት ዌል ፔፐር እንዳይሸፈን ኖቲፊኬሽን ምናምን ሲመጣ ወደ ላይ እየተጠጋ ይመጣል። የሰዓቱም ልክ እንዳደረጋችሁት ዌል ፔፐር እየተቀያየረ ቁመቱም ሳይዙም እየተቀያየረ ይሄዳል። ልክ እንደዛ ሆም ስክሪን ላይም የትራንስፓረንሲው ማለትም ሊክዊድ ግላስ ዲዛይናቸውም እንደዛው እንደሚቀጥል ነው። ማለትም አፕሊኬሽኖቹን ከስተማይዝ ስታደርጉ ትራንስፓረንት እንዲሆኑም ማድረግ ትችላላችሁ። ይሄ በተለይ በጣም ነው የሚያም። ልክ እንደዛውም የካሜራ አፕሊኬሽን በጣም ለውጥ አሳይተዋል። የተለያዩ ነገሮች ወይም ሁሉም ነገሮች ወደ ትራንስፓረንሲ ተቀይረዋል፣ እና የአዳዲስ ፊቸሮችም አድርገውበታል። ሌላ ደግሞ የፎቶ አፕሊኬሽንም ዲዛይኑም ትንሽ ተቀይረዋል፣ ግን ወደ ተሻለ ነው የተቀየረው። ሌላ ደግሞ ልክ እንደ ሎክ ስክሪን ላይ እንዳያችሁት እናንተ የምፈልጉትን ፎቶ ትሪዲ እንዲሆን ማድረግ ትችላላችሁ። ልክ እንደዛውም ሌሎች አፕሊኬሽኖችም ይሄንን የሊኩዊድ ግላስ ትራንስፓረንሲ መሆኑን እንደቀጠለባቸው ነው። ማለትም አሁን ለምሳሌ ሳፋሪ ውስጥ ከገባን የታች ያሉት ባር ተቀይሮ በትራንስፓረንስ መንገድ ነው የሚቀመጠው። ሌላ ደግሞ ስክሮል ስናደርግም ወደ ታች ትንሽ ሳይዙ ይቀንሳል። ከዛ ስክሮል ወደ ላይ ስንመልሰው ሳይዙ ወደ ኖርማኖ ይመለሳል። አኒሜሽኖቻቸውም ልክ እንደዚያውም የተቀየሩ ናቸው። ሌላው ደግሞ አፕል ካርፕሌይ ነው። ይሄ የሊኩዊድ ግላስ ዲዛይናቸው በሁሉም ሶፍትዌሮቻቸው ላይ የምናገኘው ይሆናል። ሌላ ከአፕል ካር ፕሌይ ደግሞ ያየሁት አፕል ካር ፕሌይ አልትራ የሚባለው ነው። ይሄ ምን ማለት ነው? የተለያዩ የመኪና ብራንዶች ሙሉ ለሙሉ የአፕል ካር ፕሌይ ሶፍትዌሮቻቸውን መኪና ላይ ቢልቲን ያደርጋሉ ማለት ነው። ሁሉም ከናቪጌሽን፣ ከሴንሰሮች መቆጣጠር፣ ከስፒድ ማየት፣ ከዌዘር ማየት በቃ ሁሉንም ኢንተርፌስ የአፕል ካር ፕላይ የሚሆን ይሆናል ማለት ነው። ሌላ ደግሞ የስልክ መደወያና የሜሴጅ አፕሊኬሽን ላይም አዳዲስ ፊቸር አድርገውባቸዋል። ማለትም ለምሳሌ የስልክ መደወያ አፕሊኬሽን ላይ ሆልድ አሲስት የሚባል ነገር አለ። ይሄ ስልኩን ሆልድ አድርግተን ከአፕሊኬሽኑ እንኳን ብንወጣም ሌሎች ነገሮችን በምንጠቀምበት ሰዓት ሆልድ የነበረው ስልክ አክቲቭ በሚሆንበት ሰዓት ኖቲፊኬሽን ይገባልናል። ከዛ ወደ አፕሊኬሽኑ መመለስ እንችላለን። ሌላው የሜሴጅ አፕሊኬሽን ላይ የግሩፕ ቻት በምናደርግበት ጊዜ አሁን ባክግራውንዶችን መቀያየር እንችላለን። ሌላ ጄንሞጂ እና ኢሜጅ ፕሌይግራውንድ ላይም አዳዲስ ፊቸሮች አድርገዋል። ለምሳሌ ጄንሞጂ መጀመሪያ በቴክስት ብቻ ነበረ ምንገልጸው። አሁን ግን የተለያዩ ወይም ሁለት ኢሞጂዎችን እንዲያደባልቅላችሁ ማድረግ ትችላላችሁ። ኢሞጂዎችንም በተጨማሪ ጽሁፍ ጽፋችሁላት ከጽሁፉ ጋራም ጀነሬት እንዲያደርግላችሁ ማድረግ ትችላላችሁ። ሌላ ደስ የሚል ፊቸር ደግሞ ላይቭ ትራንስሌሽን ነው። ይሄ እናንተ ቴክስት ለሰው በምጽፉበት ሰዓት ለምትልኩት ሰው የሚፈልገውን ቋንቋ ላይ ዳይሬክት ትራንስሌት አድክቶ ነው የሚልክለት። ሌላ ደግሞ ፌስት ታይም በምታደርጉበት ሰዓትም የእናንተ ማታቁት ሰው ወይም የማታቁት ቋንቋ የሚያወራ ከሆነ ያ ሰው ቀጥታ ላይቭ ትራንስክሪፕሽን ወይም ካፕሽን በምታቁት ቋንቋ የትራንስሌሽን እያደረገ ያመጣላቸዋል። ሌላ ደግሞ ስልክ ስደውሉም እንደዛውም የእናንተን ድምፅ ወደ ሌላ ቋንቋ እየቀየረ ለአድማጮቻችሁም ወይም ለምታናግሩት ሰው በራሳቸው ቋንቋ ነው ድምፁን ነው የሚሰሙት። ልክ እንደዛም እነሱም በሚያወሩት ቋንቋ ተተርጉሞ ወደ እናንተ በእንግሊዘኛ የምታወሩ ከሆነ በእንግሊዘኛ በድምፅ መስማት ትችላላችሁ ማለት ነው። ሌላ አዲስ ነገር ደግሞ ጌም አፕሊኬሽን አዲስ የጌም አፕሊኬሽን አምጥተዋል። ይህ አፕሊኬሽን ውስጥ ስገቡ የተለያዩ ጌሞቻችሁን ወይም መግዛት የምፈልጉ ወይም ኢንስቶል ማድረግ የምፈልጉትን ጌሞች ያመጣላቸዋል። ልክ እንደዛም ቨርቲካሊም ሆሪዞንታሊም መጠቀም ትችላላችሁ። በኮንትሮለርም መጠቀም ትችላላችሁ። ልክ እንደዛው የጌም አፕሊኬሽን ውስጥ ከጓደኞቻችሁ ጋር ቻሌንጆችን ማድረግ ትችላላችሁ። ሀይ ስኮር ወይም ቶፕ ተጫዋች እንደዛ እየለየላችሁ መጫወት ትችላላችሁ። የአንደኛ ላይ ያለው ተጫዋችም ንጉሥ እያደረገ የምትጫወቱበት አፕሊኬሽን ወይም አዲስ ፊቸር ነው። ሌላ ደግሞ አፕግሬድ የተደረገው ወይም የተሻሻለው ፊቸር ቪዥዋል ኢንተሊጀንስ የሚባለው የባለፈው ዓመት ያስተዋወቁት ፊቸር ነበረ። ባለፈው ዓመት በካሜራ ብቻ ካሜራ ከፍታችሁ የሚያዩን ነገር ስልኩ እናንተ የምፈልጉትን ነገር መጠየቅ ትችላላችሁ። ለምሳሌ ጫማ ከሆነ የምፈልጉት ያንን ጫማ ፎቶ አንስታችሁ ከዛ መጠየቅ ትችላላችሁ ነበረ። አሁን ግን ኦን ስክሪን ላይም መጠየቅ ትችላላችሁ። ስክሪናችሁ ላይ ያለውን ነገሮች መጠየቅ ትችላላችሁ። ዋጋ መጠየቅ ትችላላችሁ። የት እንደምታገኙ መጠየቅ ትችላላችሁ። ሌላ ደግሞ እናንተ ለምሳሌ ኤቨንት ካለ እናንተ እያያችሁ ያላችሁት ስክሪን ናይ ከዛ ስክሪንሹት ብቻ ታደርጉና ከዛ አቱ አድ ካላንደር ወይም አድ ኤቨንት ማድረግ ትችላላችሁ፣ በቀላል መንገድ ከሌላ ወደ ሌላ አፕሊኬሽን ሳትመላለሱ አይኦኤስን እንደዚህ አይተናል። ሲቀጥል ያሳየት ነገር ደግሞ ወጭ ኦኤስ ነበር። ስለ ወጭ ኦኤስ እና ሌሎች ኦኤሶች ትንሽ ብቻ ነካነካ አደርግላችኋለሁ። በደንብ ዘርዝሬ እንደነግራችሁ ወይም ስፔሻሊ የሆነ ነገር በደንብ ተንትኜ እንድነግራችሁ የምፈልጉ ከሆነ ኮመንት ላይ ያሳውቁኝ፣ ቪዲዮ የምሰራላችሁ ይሆናል። ዎችስ ላይ በጣም ትኩረቴን የሳበው የመጀመሪያ ነገር ወርክ በዲ የሚል ነው። ይሄ ወርክ በዲ እናንተን አሲስት የሚያደርግ የአሲስት ኤአይ ነው። ማለትም የተለያዩ ጊዜ አሁን ለምሳሌ በድምጽ ራሱ ሞራል እየሰጣችሁ ሞቲቬት የሚያደርጋችሁ ነው። ለምሳሌ የእናንተን ዳይሬክሽን እየነገራችሁ፣ የእናንተን አቺቭመንት እየነገራችሁ እና እናንተ የደረሳችሁበት ጎልና ማድረግ ያለባቸው ነገሮች በስነ ስርዓት የሚነግራችሁ ሲሆን ከዛም ሞቲቬት እያደረጋችሁ እያበረታታችሁ የሚያግዛችሁ አሲስት ነው። You just crushed your 100th mile for running workouts this year. Keep up the great work. ሌላ ያሻሻሉት ነገር ደግሞ ስማርት ስታክ እና ኖቲፊኬሽኖችን ነው። ስማርት ስታክ አሁን በተሻሻለ መልኩ ያመጣላችኋል። ኖቲፊኬሽንን ደግሞ እናንተ ባላችሁበት ኢንቫይሮንመንት አሁን ለምሳሌ የሚጫወበት ቦታ ወይም የሚጫወው አካባቢ ከሆናችሁ የኖቲፊኬሽኑ ድምጽ በጣም ከፍ ይላል። ሌላ ደግሞ እናንተ ጸጥ ባለ ቦታ ከሆናችሁ የኖቲፊኬሽኑ ድምጽ በዛ አማካኝነት አድጀስት ያደርግና የድምፁን ቀንሶ ኖቲፊኬሽኑን ይሰማላችሁ ማለት ነው። ሲቀጥል ቲቪ ኦኤስን ነበረ ያሳዩት። ቲቪ ኦኤስ ላይ አሁን አዳዲስ ፊቸር የሚባሉት ፕሮፋይል ማድረግ ትችላላችሁ። አንድ ቤተሰብ ውስጥ የተለያየ ፕሮፋይል በማድረግ አሁን አንድ ሰው ስለ ኳስ በደንብ የሚያይ ከሆነ አንድ ሰው ስለ ፊልም ብቻ በደንብ የሚያይ ከሆነ የተለያየ ነገሮችን አያመጣላቸውም። ስለዚህ የራሳችሁ ፕሮፋይል ላይ ስታደርጉ እናንተ የምፈልጉትን ነገሮች ያመጣላቸዋል። ሲቀጥል ያሳዩት ማኮኤስ ታሆን ነው። የዘንድሮ ዓመት ማኮኤስ ስሙ ደግሞ ታሆ ነው። ስለዚህ ልክ እንዳልነው የሊኩዊድ ግላስ ዲዛይን በሁሉም ሶፍትዌሮች ላይ እናገኛለን ማለትም፣ ማኮኤስ ላይም እንደዛው ይቀጥላል ማለት ነው። የማኮኤስ አዳዲስ ፊቸሮች ደግሞ ልክ እንደ አይፎኖች ከስተማይዝ ማድረግ እንችላለን። ዌልፔፐር እና የአይከን ከለሮችን ቲሞች አንድ ላይ ማች እንዲያደርግ ማድረግ እንችላለን። ሌላው ልክ እንደ አይፎን አዲሱ ፊቸር ደግሞ ትራንስፓረንት እንዲያደርግም ማድረግ እንችላለን። ሌላ ደግሞ የተለያዩ ፎልደሮችን ከለሮቻቸውን መቀየር እንችላለን። አይከን እና ሲምቦሎችን ልናደርግበትም እንችላለን። ሌላ ደግሞ ያሻሻሉት ነገር ኮንቲኒዩቲ የሚባል ነገር ነው። ማለትም እናንተ የተለያዩ ዲቫይሶችን የምትጠቀሙ ከሆነ በቀላል መንገድ ፋይሎቻችሁን ወይም የምትፈልጉትን ኢንፎርሜሽኖች በቀላሉ መንገድ ማየት ትችላላችሁ። ለምሳሌ ስልካችሁን ልክ እንደ ስክሪን ሼር ማድረግ ትችላላችሁ። በቀላል መንገድ ስልካችሁንም ከኮምፒውተሩ መቆጣጠር ትችላላችሁ ማለት ነው። ሌላ አዲስ ነገር ደግሞ ፎን ኮል፣ የስልክ መደወያ አፕሊኬሽንን ማክኦኤስ ላይ ማግኘት ትችላላችሁ። ስለዚህ ቀጥታ ከማካችሁ እናንተ ስልክ መደወል ለምፈልጉት ሰው መደወል ትችላላችሁ። ልክ እንዳልነው የአይኦኤስ ላይ የነበሩትን ፊቸሮች እዚህ ላይም እናገኛለን ልክ እንደ ሆልዳር ሲስተም ማለት ነው። ሌላ የተቀየረው ነገር ደግሞ ሾርት ከቶችን በአፕል ኢንቴሊጀንስ አማካኝነት እናንተ በምፈልጉበትና በተሻሻለ መንገድ ሾርት ከቶችን ማድረግ ትችላላችሁ። ሌላ የተሻሻለው ነገር ደግሞ በጣም ይጠቅማል ብዬ ማስበው ስፖርት ላይት ነው። በስፖርት ላይት የተለያዩ ነገሮችን ማድረግ ትችላላችሁ። የተለያዩ አክሽኖችን ማድረግ ትችላላችሁ። የፈለጋችሁትን ነገር በብራውዘር በፋይላችሁ፣ በአፕሊኬሽኖቻችሁ፣ በጋለሪ ውስጥ ሰርች ማድረግ ትችላላችሁ። አዲስ ነገር ደግሞ ያመጡት ኩክ ኪ የሚባል ነገር ነው። አሁን ለምሳሌ ሜሴጅ ለመላክ የምፈልጉ ከሆነ ስፖትላይት ላይ ስም ብላችሁ ከዛኋላ እናንተ መላክ የምፈልጉትን ሜሴጅ ትጽፋላችሁ። ሲቀጥል ያሳዩት ደግሞ ቪዥን ኦኤስ ነበረ። ልክ እንደምታውቁት የግላስ ዲዛይኑ መጀመሪያም ቪዥን ኦኤስ ላይ ነበረ። ሊኩድ ግላስ ዲዛይን ደግሞ ኢንስፓየር ያደረጋቸው ቪዥን ኦኤስ ነበረ መጀመሪያ ራሱ። ስለዚህ ቪዥን ኦኤስ ላይ የዲዛይን ብዙም ለውጥ የለም ማለት ትችላላችሁ፣ ግን አዳዲስ ፊቸሮችን አድርገውባቸዋል። ለምሳሌ ዌድጀቶችን ማድረግ ትችላላችሁ። ዲዛይንም ማድረግ ትችላላችሁ። ስሪዲ ሆነው እንዲታይ ማድረግ ትችላላችሁ። ለምሳሌ በጠለም በጣም ደስ የሚለው ነገር ቪዥን ወይስ ስትጠቀሙ፣ አሁን ለምሳሌ ዊጀቱን ግድግዳ ላይ ካደረጋችሁ እዛው ላይ ነው የምታገኙት። ስለዚህ የሰዓት ለምሳሌ ካደረጋችሁ የሰዓት ግድግዳ ነው የሚመስለው ስታዩት ማለት ነው። በቪዥን ወይስ ላይ ያሻሻሉት ነገር ደግሞ ፐርሶና የሚባል ነገር ነበረ። የእናንተን የሚመስል ኢሞጂ ወይም ካርቶን የሆነ ነገር አሁን በጣም ኳሊቲ ባለው መንገድ ማየት ትችላላችሁ። ወይም ስልክ ምናምን ቪዲዮ ፌስታይም ስትደዋወሉ የምታዩት ነገር ነው። ስለዚህ ኳሊቲ በሆነ መልኩ ነው እራሳችሁን የሚያስቀምጠው ማለት ነው። ሌላ ፊቸር ደግሞ እናንተ ከአንድ ሰው በላይ ከሆናችሁ አንድ ላይ ተመሳሳይ ስክሪን ፊልም የምታዩት ከሆነ፣ ወይም ሌላ ሰው ፕሬዘንቴሽን ወይም ማስረዳት የምፈልጉት ነገር ምናምን ካለ በቪዥን ወይስ አማካኝነት አንድ አይነት ምስል ወይም አንድ አይነት ነገር እያያችሁ መጠቀም ትችላላችሁ። ሌላ ደግሞ የፕሌስቴሽን ቪአር ኮንትሮለርን በቪዥን ኦኤስ ጋራ መጠቀም ትችላላችሁ። ሌላ ደግሞ ትንሽ ትኩረት የሚሳበው የአዶቤ ፕሪሚየር ፕሮን አፕሊኬሽን ቪዥን ኦኤስ ላይ መጠቀም ትችላላችሁ። ሌላ እና በመጨረሻ ላይ ያስቀመጡት ደግሞ አይፓድ ኦኤስ ነበረ። አይፓድ ኦኤስ ከአምናው አይኦኤስ 18 በጣም ትልቅ ለውጥ አሳይቷል። ምንድን ነው ያሉት? እንደውም አይፓድ ኦኤስ እስከዛሬ ከታየ የሶፍትዌር አፕግሬድ በጣም ትልቁ ይሄ ነበረ ብለዋል እነሱ ራሳቸው። በአይፓድ ኦኤስ አዲሱ ደግሞ ምንድን ነው የምናየው? ልክ እንዳለው ሊኩዊድ ግላስ ዲዛይን ከእንደቀጠለ ነው። እዚህ ላይም አዲስ ከሚባሉ ነገሮች ውስጥ ደግሞ አዲስ የዊንዶስ ሲስተም አድርገዋል። የተለያዩ ዊንዶዎችን፣ የተለያዩ አፕሊኬሽኖችን በዊንዶ መልክ መክፈት ትችላላችሁ። ልክ እንደ ማክ ኦኤስ ደግሞ በሜኒ በኤክስ አድርግታችሁ ማጥፋት ትችላላችሁ። ማይነስ በመንካት ሚኒማይዝ ማድረግ ትችላላችሁ። የተለያዩ አፕሊኬሽኖችን በዊንዶው መልክ መክፈት ትችላላችሁ። የተለያዩ መልቲታስኪንግ ማድረግ ትችላላችሁ ማለት ነው። ሌላውም ልክ እንደ ማክ ኦኤስ በታች ፓድ የሚያመጣላችሁን ፖይንተር መጠቀም ትችላላችሁ። ከኪቦርድ ጋራም ስትጠቀሙ በጣም የተሻለ ነው። አሁን አይፓድ ኦኤስ 26 ማለት ነው። ሌላ ደግሞ አዲስ የሜኒ ባርን መጠቀም ትችላላችሁ። ስለዚህ አይፓድ ኦኤስን ማክ ኦኤስ መምሰል ተጠግቷል ማለት ነው ትንሽ ልክ እንደ ማክ ኦኤስ ለመምሰል ትንሽ ተጠግቷል ስላችሁ በጣም ብዙ ነገሮች ይመሳሰላሉ ልክ እንደ ፎልደሮችን የተለያየ ከለር ማድረግ ትችላላችሁ አይከን እና ሲምቦሎችም ላይላቸው ላይ ማድረግ ትችላላችሁ ልክ እንደ ማክ ኦኤስ ከዛ የእናንተን ፋይሎች የምታስቀምጡበትን ፎልደር ዶክ ላይ ማድረግ ትችላላችሁ ከታች ያለው ከዛ እናንተ ስትነቁት የተለያዩ ፋይሎችን በውስጥ ያለውን ያሳያችኋል። ልክ እንደዛውም ኦዲዮ እና ቪዲዮ ላይም አዳዲስ ፊቸሮች አድርገዋል። ለምሳሌ ኦዲዮ ሪከርድ ስታደርጉ እናንተ ምታደርጉ ሪከርድ የምታደርጉበትን ዲቫይስ ሰሌክት ማድረግ ትችላላችሁ። የተለያዩ ሌሎች አዳዲስ ፊቸሮችም አድርገውበታል። የዛሬ ቪዲዮ ይሄንን ይመስላል። ቪዲዮ ከተመቻችሁ ላይክ እና ሰብስክራይብ ማድረግ እንዳረሱ በተለይ ላይክ ያደርጉ። በጣም ለብዙ ሰዎች እንዲደርስ ያደርጋል። እና ሌላ በደንብ ዘርዝሬ እንድነግራቸው የምፈልጉት ነገር ካለ ቪዲዮ እንድሰራላችሁ ኮመንት ላይ ያሳውቁኝ። በቀጣይ ቪዲዮ እስክንገናኝ ድረስ